ከአንድ ማንኪያ ባነሰ ዱቄት ጡንቻችን በጣም ፕሮቴክት የምታደርጉበት የጡንቻ ቁስለት እንዲሁም ስትራፖ የምታስወግዱበትን ቴክኒክ ዛሬ ማሳያችሁ ይሆናል። እንግዲህ ብዙዎቻችን ወርካውት ስናደርግ ጡንቻችን ቶሎ ይዘላል። የስትራፖ አይነት ስሜት ወይም የጡንቻ ቁስለት አይነት ስሜት ይኖረናል። ይሄ እንግዲህ ጡንቻችን ቶሎ እንዳያገግም እና ወደ ቀጣይ እንቅስቃሴ እንዳይሄድ ያደርገዋል። ስለዚህ ብዙ ሰዎች ሲጀምሩ ሊሆን ይችላል፣ ግን ቋሚ ሆነው እየሰሩ ስትራፖ ሲያስቸግራቸው ጤነኛ ሁኔታ አይፈጥርም። ለምንድን ነው እንዴት ማስተካከል እንደምንችል በጣም ቀላል በሆነች በአንድ ማንኪያ ዱቄት ብቻ እንዴት እንደምታስተካክሉ ታሳያችኋለሁ። ከዛ በፊት ምናልባት እዚህ ጋር የምትመለከቱት አለ ፊታውራሪ ፊትነስ የሰጠኝ ቲሸርት ነው። ይሄ እንግዲህ ለምንድን ነው ካላችሁ ፊታውራሪ ፊትነስ እንግዲህ በስፖርቱ አዳዲስ ነገሮችን ለማምጣት ከሚለፉ ተቋማት መካከል አንዱ ነው። እንግዲህ አሁን ደግሞ በሀገራችን የመጀመሪያውን የሆነ የወርክአውት መስሪያ አፕ አዘጋጅተውላቸዋል። ይህንን አፕ በማየት እንግዲህ ከጎግል ፕሌይ ስቶር ላይ በማውረድ እንድትጠቀሙበት ከወዲሁ እጋብዛቸዋለሁ ማለት ነው። እንግዲህ ጡንቻችን ቶሎ ቶሎ ስትራፕ የሚያጠቃው ከሆነ ወይም ደግሞ የመስል ቁስለት፣ የጡንቻ ቁስለት የሚኖረው ከሆነ በዋነኝነት እንግዲህ የላክቲክ አሲድ ፎርሜሽን ነው። ሰውነታችን በጣም ኢንቴንስ በሆነ እንቅስቃሴ ውስጥ በተለይ ደግሞ አናኤሮቢካል ኤክሰርሳይሶችን በሚሰራበት ጊዜ በጡንቻችን ውስጥ የላክቲክ አሲድ ፎርሜሽን ይኖራል። ይሄ ላክቲክ አሲድ ፎርሜሽን ፋቲግ ወይም ደግሞ መዛል እንዲሁም ጡንቻችን ሪከቨር እንዳያደርግ ማድረግ ወይም ደግሞ የህመም አይነት ስሜት እንዲፈጠር ያደርገዋል ማለት ነው። ይሄንን ለማስተካከል የምናደርገው ነገር እንግዲህ አንደኛው ቤኪንግ ሶዳን መጠቀም ነው። ቤኪንግ ሶዳ እንግዲህ የዳቦ እርሾ በመባል ይታወቃል። የትኛውም ሱፐር ማርኬት፣ የትኛውም ሱቅ ላይ ልታገኙ ትችላላችሁ። ቤኪንግ ሶዳ ምንድን ነው የሚሰራው ካላችሁ የኒውትራል የሆነ ኮንዲሽን እንዲፈጠር ያደርገዋል። ይሄ ማለት የጡንቻችንን አሲዳማነት ይቀንሰዋል። ስለዚህ ቶሎ ብሎ ጡንቻችን ላይ የሚኖረውን ፋቲግ ለመቀነስ እና ቁስለቱን ለማስወገድ እጅግ በጣም ይጠቅመናል ማለት ነው። እንግዲህ አንድ ሰው በኪሎ በኪሎ ታሳቢ የሚሆን 0.3 ግራም ወይም ደግሞ ኪሎ ሲባዛ በ0.3 ግራም ለምሳሌ 100 ኪሎ የሆነ ሰው በ0.3 ሲባዛ በ100 ቢያደርገው 30 ግራም ተጠቅሞ መግባት ይችላል። ኤክሰርሳይዝ ከመግባታችሁ ከሰላሳ ወይም ከዘጠና ደቂቃ በፊት በጁስ መልክ ሊሆን ይችላል፣ በውሃ ውስጥ በተወጣችሁ ሊሆን ይችላል። በተለያየ ነገር ያንን አንድ ዱቄት አንድ ማንኪያ ዱቄት ብትጠቀሙ፣ ወይም ባልኳችሁ ግራም ደግሞ ለክታችሁ ብትጠቀሙ እጅግ በጣም ፐርፎርማንሳችሁ ጥሩ የሆነ የተስተካከለ እንዲሁም ደግሞ ስትራፖ የጡንቻ ቁስለት የማያጠቃው ሰውነት ማግኘት ትችላላችሁ። ነገር ግን ጥንቃቄ ይፈልጋል። ሁለት ጥንቃቄዎች። የመጀመሪያው ጥንቃቄ ምንድን ነው? ሰውየው የብለድ ፕሬዠር ወይም የደም ግፊት ካለበት ይህን እንዲወስድ አይመከርም። ለምን ካላችሁኝ ከፍተኛ የሆነ የሶዲየም መጠን ስላለው የሶዲየም ኢንቴክ ወይም የሶዲየም አወሳሰድ ከፍ ባለ ቁጥር የደም ግፊትን ስለሚጨምር። ሁለተኛው ደግሞ ብሎቲንግ የሚያስቸግራቸው ወይም ደግሞ ጨጓራ ላይ ማቅለሽለሽ አይነት ስሜት የሚሰማችሁ ከሆነ መጠኑን ቀንሶ መጠቀም የተሻለ ነው። ይህንን ካደረጋችሁ እንግዲህ በዚች በአንድ ማንኪያ ቅመም የጡንቻ ቁስለትን ወይም ስትራፖን ማስወገድ ትችላላችሁ። ቤኪንግ ሶዳን መጠቀም ትችላላችሁ።